ማለት እየት ነው የሄደችው? ያው መናገር ስላልፈልገች ነው። እሺ በቃ ወደ ሞገስ ሌል ነው። ዳጣ ቶሎ ጨረሰሽ። አንድ ነገር እና ዕለት በውሸት በቃ ገንዘቡ በዚህ ሶስት ቀን ውስጥ ካልተገኘ ምሳሌ ትሞታለች። እሷ ከምትሞት እንደዚህ ባደርጋ ይሻላል። እኔ እውነቱን ንገሪኝ ካልሽኝ እንደዚህ እንድታደርጊ አልመክርሽም። በቃ ባለፈው እንደዚያ አሪኮ። እሺ እየቀለድኩ ነው። ችግር የለውም። አንዳችን መስዋዕት ሆነን አንዳችን ካልዳነን በስተቀር እሱ ችግር የለውም። ቀኑ ሲደርስ መርስ ማስብበታለሁ። ከምርሽ ነው? ከምር የእውነቴ ነው። ስንት ብር አገኘል? እንጃ፣ እንጠይቃለና። እሺ በእናትሽ አገናኝ። በእናትሽ አትበይም። እደውልለታለሁ። ይኸውልሽ፣ ቅመማ አሁን የምልሽን አዳምጭኝሽ። ዝም ብለሽ የምትጠጪ እየመሳሽ፣ አስመሴሽ እሱን አስክሪ። ደግሞ ቶሎ እንዳገቡ በቃ አሰማንጆ እንዳትጠጪ ነግሬሻለሁ። እሺ በቃ አዙሽ ቅመሟ። እንግዲህ ትታ በቃ ሰውየው ከሚጠራጠረኝ ትንሽ ቆይቼ እደውልለታለሁ ለብሩክ። የብሩክ ደስታ ጨልሞ አልቀርበም ተመለሰ። ሞገስም ከጓደኛው ቢጣላም እንኳን ዛሬም ሀሳቡ ከሱ ጋር ነው። የእሱ እርዳታ አብሮት ነው ያለው። እርዳታም እንግዲህ በደስታ ትገኛለች። ቅድስትም ለምሳሌ ዋጋ ልትከፍል ራሷን መስዋዕት ለማድረግ ዝግጁ ሆናለች ማለት ነው። ማሀሌት እንግዲህ ወደ ተስፋ መቁረጡ እየሄደች ትገኛለች። ቤቱና መኪናውን እኮ ሸጧል፣ ከዚህ በኋላ ምንም ተስፋ የለኝም በማለት ዝናጋ እያለቃቀሰች ነው የምትገኘው። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ የሆነው ቪዲዮውን በላይክ ጀምሩ። ምሳሌ ድራማን ወደ እናንተ ይዤ መጥቻለሁ። ይህ ድራማ እንግዲህ አስተማሪ እና በሰዎች ዘንድ ብዙ ተወዳጅነትን እያገኘ ተከታታይ ድራማ ነው። ምሳሌ ድራማ እንግዲህ በባለፈው ብሩክ ደስ ብሎት ወደ ቤት ሲመለስ ምሳሌ እራሷን ስታ ታማነው ያገኛት። ደስታውን አጣጥሞ ሳይጨርስ እቤት የጠበቀው በጣም ዱብዳ ነበረ። አሁን ላይ እንግዲህ ዛሬ ምን አዲስ ነገር አለ ብላችሁ ስጠብቁ ለነበራችሁ የብሩክ ደስታ ተመልሷል። ምሳሌ ትሞት ይሆን የሚል ስጋት ይዞን ነበረ። እኛንም ምሳሌ እንግዲህ ደህና ናት፣ መናገር ባትችልም ግን አሁን ላይ ነቅታለች። ሀሳቧን በጽሁፍ እየገለጠች ትገኛለች። ብሩክን ያስጨነቀው ነገር ሁሉንም ፕሮሰስ ጨርሶ አንድ ነጥብ አምስት ሚሊዮን ገንዘብ ብቻ ነበር እየጎደለው። ይህንን ነገር በዚህ በሶስት ቀን ውስጥ ማግኘት አለብኝ፣ ምን ማድረግ ይሻለኛል? በማለት ከቅድስት ጋር እየተማከረ ነበረ። ምሳሌ በአንድ ሳምንት ውስጥ መታከም አለባት። በአንድ ሳምንት ውስጥ ካልታከመች ግን ልትሞት ትችላለች የሚል ማሳሰቢያ ዶክተሩ ሰጥቶታል፣ ማለት ነው ለብሩክ። ብሩክም እንግዲህ ሁሉን ነገር ጨርሶ አንድ ነጥብ አምስት ሚሊዮን ትንሽ ገንዘብ ብቻ ነው የጎደለው። እንግዲህ ከቅድስት ጋራ ተማክሯል። ቅድስት፣ ይሄኮ ትንሽ ብር ነው፣ በቃ ጋሺ እንፈልጋለን በማለት ታበረታታዋለች። ከየት እንፈልጋለን ብለሽ ነው? ቢያንስ ጊዜው በጣም ቅርብ ነው። በዚህ በሶስት ቀን ውስጥ የሆነ መፍትሄ መኖር አለበት፣ ገንዘቡ መገኘት አለበት። የማውቃቸውን ሰው ሁሉ አስቸገርኩኝ፣ ነገር ግን አምስት መቶ ሺህ ብር ብቻ ነው ያገኘውት። ቀሪው አንድ ነጥብ አምስት ነው። ስለ ሁሉም ፈጣሪ ያውቃል። በማለት እንግዲህ ቅድስትም የብሩክን ጭንቀት ለመጋራት እንፈልጋለን በማለት እንግዲህ ለራሷ ቃል ገብታለች ብዙ ነገሮችን ካሰበች በኋላ እንደዚህ ያለችው ደግሞ ከዚህ በፊት ዳጣ ድንግል ነሽ ወይ ድንግል ከሆንሽ ድንግልናሽን ሸጠሽ እኮ ምሳሌ መታከም ትችላለች ለዚህ ቀን ያልሆነ ለመቼ ይሆናል ብላ እንግዲህ በቀልድም ቢሆን ነግራት ነበረ ቅድስት ይህንን ነገር አልረሳችውም አሁን ላይ የጭንቁ ቀን ሲመጣ እንግዲህ እዳጣ ከውጭ መጣ። ቅድስት ምግብ እየሰራች ነበረ። እርጎኛል ምግብ አልደረሰም ወይ? ይሄ ሆድ ባይኖር ምን አለበት? ምግብ ባይኖር ኖሮ ትላለች። ምግብማ ባይኖር ችግር አልነበረውም፣ ረሀብ ባይኖር። በይ እንጂ በማለት እንግዲህ ምግብ ለመብላት ዳጣ በጣም ቸኩላለች። እየደረሰ ነው፣ ምግብ እስከሚደርስ ግን አንድ ነገር ላማክረሽ ስላታለች። ቅድስት አሁን በዚህ ሰዓት ምንድን ነው የምታማክረኝ? እኔ ይርቦኛል፣ ባክሽን ጠኔ ሊደፋኝ ነው፣ ባይሆን ከበላ በኋላ አለች ዳጣ። ቅድስትም እስከሚደርስ ምን ችግር አለው ባማክረሽ ብላ እንግዲህ፣ እሺ ብላ ተስማምታ ዳጣ ምንድነው እሱ ምን ፈልገሽ ነው ስትላት፣ በባለፈው ድንግል ነሽ ወይ ድንግልና ይሸጣል ብለሽ ነበረ እና እሱን ነገር አስቤበት፣ አለው ምሳሌ መታከም አለባት እና ስንት ያወጣል? በዚህ ነገር ተስማምቻለሁ ብላት ነግራት አለች፣ እኔ እንደዚህ እንታረግኝ እንኳን አልመክልሽም እኔ ስቀልድ ነው እንደዛ ያልኩሽ። ብላ እንግዲህ በኋላ ላይ መለስ ብላ ከአሰብሽበት፣ ችግር የለውም ስንት ነው የሚከፍሉት ስትላት፣ ቅድስት ከአሰብሽበት፣ በቃ እንጠይቃቸዋለን አንቺ ከወንሰንሽ ሰንሽ ብላለይ ግን ይህንን ነገር ጋሼ ማወቅ የለበትም ብላለይ ቅድስት ማለት ነው። እንዲህ ምን ችግር አለው? ጋሽ ቢያቅ የሱ ነው፣ እኔ ምን አገባው ነው? ወይስ ለሱ ነው ያስቀመጥሽው? በላ እንግዲህ ቀልድ አባታለች ዳጣ ማለት ነው። ግን ሸጠሽ በኋላ ባልሽ ቢጠየቅሽ ምን ልትመልሽለት ነው? የሚል ማስጠንቀቂያ ነገርም ዳጣ እንግዲህ ከወዲው ማሳሰቢያ እየነገረቻት ትገኛለች። እሱን ጊዜው ሲደርስ አስብበታለሁ። አሁን ግን አንዳችን ለአንዳችን። መስዋዕት መሆን ይኖርብናል። ምሳሌ መታከም አለባት። አንድ ሳምንት ብቻ ነው ያላት፣ ምሳሌ መታከም አለባት ብላ እንግዲህ ራሷን ክብሯን ለማጣት ለምሳሌ ስትል ፈቃደኛ ሆና ተስማምታ ሄዳለች። ነገር ግን ስልኳንም ዘግታ ነው የሄደችው። ብሩክ ደግሞ ቤት እንግዲህ ልጁን እየተንከባከበ ይገኛል። አሳክምሻ ያለው እኔ አባትሽ አለውልሽ ጀግና እንደሆንኩኝ ነው እስካሁን ስነግርሽ የኖርኩት። አሁንም አሳክምሻለው ልጄ፣ ምን ላድርግልሽ፣ ምን ልሁንልሽ እያለ በጭንቀት ቤት ውስጥ እንግዲህ ብቻውን እየተጨነቀ ይገኛል። ይሄንን ቅድስት ለዚህ ጉዳይ እንደሄደች የትም እንደሄደችም አልተናገረችም። ምክንያቱም እሷም ገንዘብ በራሷ መንገድ ለማንጣት ነው የተጓዘችው። ይሄንን ነገር ቢሰማ ያው በእርግጠኝነት ብሩክ አይስማማም? ስለዚህ ያልነገሩትም ሲደውልላት ስልኳ አይሰራም እች ልጅ ምንሆና ነው ዛሬ ስልኳ የማይሰራው ምን ሆና ነው የት ሄዳ ነው እያለ በስተመጨረሻም ወደ ዳጣ ደውሏል ማለት ነው የት ሄዳችሁ ነው በላይ ላይ በር ዘግታችሁ ቆልፋችሁ ኮነ ሄዳችሁት አንቺም ቅድስትም የት ሄዳችሁ ነው ቅድስት ቆይ ዛሬ የት ሄደች ያለ ወትሮዋ ደግሞ ሳትነግረኝ ወጥታ አታውቅም የት ነው የሄደችው ቢላትም ዳጣን በቃ ትመጣለች። ምናልባት መናገር አልፈለገች ሊሆን ይችላል። አሁን እንድትመጣ ላኪያት። ሄደለ ሄጂ በላ በይና ንገሪያት። ቢላትም ትመጣለች በቃ ትንሽ ጠብቃት፣ አትቆይም። እኔ ግን ሞገስ ነይ ብሎኛል፣ ሞገስ ጋ እሄዳለሁ በማለት እንግዲህ ስልኩን ላይ ቅድስት እንግዲህ ካለችበት ቦታ ሆና ለዳጣ ደውላለች። በጣም ያስፈራል ሰውየው። በጣም ፈራውኝ ገንዘቡን ተስማምተናል። ነገር ግን ሰውየው ሽማግሌ ነው በጣም ነው የፈራሁት በማለት ትነግራታለች አለች። ከፈላሽና ተይውና ውጪ ትላታለች። ዳጣ ማለት ነው። ገንዘቡ ስትላት ቅመሟ። እንግዲህ ሁለት ነገር ወዶ አይሆንም። መጠጥ ግን እንዳትጠጪ፣ መስከር የለብሽም በጭራሽ። እየቀማመሽ የሚጠጣ እያስመሰልሽ፣ እሱን አስምጪው፣ እሱን አስክሪው እንጂ ነግሬሻለሁ በማለት አስጠንቅቃታለች። ምንም ነገር እንዳጠጪ ብላታለች። ቅድስትም እንግዲህ እሺ በቃ አሁን ላይ ሰውየው እንዳይጠራጠር ለብሩክ በኋላ ደውልለታለሁ በማለት እንግዲህ ተመልሳ ሄዳለች። ዳጣም እንግዲህ ወደ ሞገስ ጋር ሄዳለች ማለት ነው። ዳጣም የማንነት ጥያቄ የቤተሰብ ጥያቄን እንግዲህ ከዚህም በፊት ቤተሰቦችን ፈልገን ማግኘት አለብን ብሏት ነበር። ሞገስ እና ቤተሰቦችን ማግኘት የምንችለው በምን ሁኔታ ነው? መቼ ነው የምናገኘው? እያለች እንግዲህ እሷም የራሷን ችግሮች የራሷን መከፋቶች ለሞገስ እየተናገረች ትገኛለች። ቤተሰቦች እንግዲህ ይገኛሉ፣ አታስቢ እኔ ኤቤስ ላይ ፎቶሽን አስለጥፌ እንዲፈለጉ አደርጋለሁ ብሏታል ማለት ነው። በስተ መጨረሻም ሲቀልድባት አንቺ ደግሞ ቤተሰባለች እኔ ዘረቢሽ ነች ስላት እንግዲህ በቀልድ በጣም ተናዳ በጣምም ተከፍታ ነበረ። እናንተን የስስቅ ብቻ ነው የምታውቁት እንጂ የውስጤን ቁስል እንዴት ልትረዱ ትችላላችሁ? የማንነት ጥያቄ በጣም ከባድ ነው። ይሄኔ ኮ ወንድሞች፣ እህቶች ይኖሩኛል እናት አባትም ይኖረኛል በማለት እንግዲህ በጣም ተከፍታለች። ይሄንን ያልኩሽ ለመቀለድ ነው። ሁሉም ሰው ቤተሰብ ያለው ካለ ቤተሰብ የተፈጠረ የተወለደ የለው የለም። ነገር ግን እንፈልጋቸዋለን፣ እናገኛቸዋለን። ምንም አታስቢ አንቺ ብሎ አረጋግቷታል። እናንተ አይገባችሁም። የማንነት ጥያቄ በጣም ከባድ ነው። ኬት መጣሽ፣ የማንነሽ መባል በጣም ከባድ ነው። በማለት እንግዲህ ዳጣ በጣም በምሬት እያለቀሰች ትገኛለች። ቅድስቴም ቆይታ እንግዲህ ለብሩክ ደውላ፣ ጋሼ ይቅርታ፣ ደጋግማ ጋሼ ይቅርታ፣ ይቅርታ ጋሼ የት ነው ያለሽው? ሲላትም ደግሞ ይቅርታ ጋሼ እያለች ትመልስለታለኝ ማለት ነው። ቆይ ምን ሆናችኋል? አንቺም ዳጣም የላችሁም ወይ ቤቱ አስጠላችሁ ወይን ወይንስ ምሳሌ ስለቸቻችሁ? በማለት ብሩኬ ይናገራቸዋል ማለት ነው። ቀጣዩን ክፍል ይዤ እመጣለሁ። ሰላም ቆይ።